ይኸውልሽ ሁሌ አንቺ ቆርጠሽ ከዩቲዩብ ላይ አምጥቼ ነው የፖስተኩት። ዩቲዩብ ላይ ተቆርጦ ምን ይሁን እኔ አላውቅም፣ እንትን አምጥቼ ነው የፖስተኩት። ምንድነው የምትሉት? ማናችሁ እናንተ ሲጀመር? ቆይ ቆይ

ቆይ ቆይ ሰሙት፣ ካሜራ ማለት ነ ሁናችሁ መጀመሪያ አሁን ፍቅር ፍቅር ሰላም የምትለው እኔ ነኝ የነበት ገብታችሁ እኔ ብሩከን የቆረጥኩት ፓርት የቱዋ ነው? የእሱ የተነሳው ፎቶ ሳይሆን ቪዲዮ ላይ እሱ ስጦታ ሰጣለው ብሎ ወዝዳለው ብሎ ሄደዋል። ከዛ እሷን ፓርት ብቻን አምጥቼ አምጥቼ ነው ፈሰድኩት ብሩክን ቆርጬ ሳይሆን እሱን እንደሞ በልጅ ሰኔ ምክና ሳይሆን ማንንም ምክና ሳይሆን እኔ ለራሴ ሳይ ነው እንጂ ምኖረው ልጅ ሰኔ እንደዚህ አርግ ልጅ ሰኔ ሲጀመር ያ ፎቶ ላይ እኔን እንትን ብላለች አጥፊ ብላለች ልጅ ሰኔ ልጅ ሰኔ አትበሉላችሁ ማለት ነው እዚህ ጋር ሳሚራ ደሞ አንቺ ለጨረቃ ፋሚሊ እንትን ማሪነሽ ብለሻል ባለፈው ባንቺ ቤት ነው ሁሉ ነገር ምናወራው ስለዚህ አንቺ ደሞ ማለት ነው ልጆቹን ካንቺ ጋር አሁን ከሰላም እዚህ መጣ እንደማ እንደፈለገችው ስትሳ አንቺ ቤት ክብር ካለ ለሰላምን ንገሪያት ለእኛ ለኛ ሳይሆን ከኛ ጋር ያደረ ቅም ወይ ያደረ እንትን ካለ ለሁላችን ንገሪ እንጂ ለሰላም እዚህ ጋር እንደፈለገ ስታወሪ። አንቺ ሰላምን ደግፈሽ፣ ግን እዛ ቦታ አይተናል፣ እዛ ቦታ አይተናል ትላላችሁ። ግን ብሩኬን ሲሆን እሳት ይነዳል። ሰው አንድ ነው። ሰው ሰው ነው። ሀይሚን ብሩከን ከሆነ ማለት ነው ሌላ ነው። ብሩከን ሲቆረጥ አይኔ ሀይሚን ስትቆረጥ፣ ብሩከን ሲቆረጥ ትክክለኛው ነገር ነው ጋባሽ። እኔ ደግሞ ሀይሚን ስትቆረጥ አይቼ ሰው ብሩከን ሲቆረጥ ዝም ብሎ ሰው አይደለሁኝም። አይደለም ልንገርሽ ልንገርሽ ሳሚራ እሺ አንቺ ሁለቱም አንድ አይን ነው የሚታዩ ሌላ ልጆቹ ማለት ነው አንድ ቀን እኔ እና አንቺ ቤት የሚሰማው ነገር ማለት ነው ተቆርጣ ተቆርጣ ተቆርጣ ነው በጣም ለምን ለምን ለምን

አንደኛ ደረጃ አንዳችሁ ተቆርጦ ማያት ለኔ ሞት ነው። ገባችሁ አይደለም? ሃይሚ ቆርጣ መታያትም ለኔ ሞት ነው። ቡራም ተቆርጦ ማያት ለኔ ሞት ነው። ገባችሁ አይደለም? ስለዚህ ነገም ዛሬም ቢሆን ሁለቱም ልጆች አንድ ናችሁ ለኔ። ገባችሁ አይደለም? አንድ እስከሆኑ ድረስ እስከሆኑ ደረጃ እየተከራከርኩ እናንተ ዝዘቀዘቁ እንዳዘቀዘቁ ሁለቱም አንድ ናችሁ እያወራ የነበረው እስከሆኑ ደረጃ እኔ ነኝ ጋባቸው አይደለም። እኔ ነኝ። እኛ ግሩፕ ልጆች ነን። እኔ ነኝ ሌሎቹ ሃይሚን ካፋ ብሩኮን ዝቅ ያደረጋችሁ እስካሁን ድረስ ያደረሳችሁት አይደለም። ደግሞ ነገር ማለት ነው

ከሰ ቤት ወጥቼ ሌላ ቤት ገቢቼ ደግሞ አሁን ሌላ ቦታ ሆኜ ተደርጎልኛል። አስራ አምስት ሰዎች ያደርጉናል። ቤቱን ከብሎክ ፈትቼ ሮጥ ብዬ ሲሄድ ብሎክ አድርጋለች፣ ይህም ብሎክ አድርጋለች። ከብሎክ ፈትቼ ስሄድ ሀይሚዬ ዘግዝቃለች። ከዛ በግድ በግድ ተሳደበ ምናምን ገባው ገቢቼ የሀሳን ይህ አስገባችኝ እና አንቺ አልኳት፣ ሀይሚ እናንተ እዚህ ጨረቀ ፋሚሊ ሆናችሁ ሀይሚ ትዘቅዘቅ። ከዚህ ኮመንት ዞር ይበሉ አልኩት። ለምንድን አልኩት መጀመሪያ በዝኛ እኮ ስለሰማዋል

ትጂ አዳምጪ፣ ምን አናጂ፣ አራት ልጆች እናት ናት ሳሜራ አለች። እኔ ግን አራት ልጆች አይደለም

ሁለታችሁም ተባብላችሁ አልፋችሁታል አሁን ያለው ስለመቆረጥ ነው ስለመቆረጥ እስከሆነ ድረስ ደግሞ አንድ ነገር አሁን ስለመቆረጥ ትላንት ከትናሻለብለሽ ይ ካሜራ እኔ የምለው እዚህ ቤት ግን ቆይ ልታስታርቁ ነው የገባችሁ ወይስ ልጆቹ ልታስቆሙላቸው ነው መቆራችሁ ወይስ ልትጨቃጨቁ ልትስተዳድቡ ነው የገባችሁ